የዲቪ 2027 ግሪን ካርድ ሎተሪ ከዚህ ወዲህ ለመመዝገብ 1 ዶላር ክፍያ ይኖርበታል። የአሜሪካ የጉዞ ጉዳይ ጽሕፈት ቤት ዶስ በዲቪ 2027 ዲቨርሲቲ ቪዛ የግሪን ካርድ ሎተሪ ፕሮግራም ውስጥ አዲስ መመዝገብ መመሪያ እንዲጀምር አስታወቀ። ከዚህ በኋላ አመልካቾች ሁሉ የመመዝገብ ጊዜ ሲጀመር ለመግባት አንድ ዶላር ኤሌክትሮኒክ ክፍያ ይከፍላል። ለምን ይህ ለውጥ ተካሄደ? እስከ አሁን ድረስ የዲቪ ሎተሪ መመዝገብ ነፃ ነበር። ከተመረጡት ብቻ በኋላ ሂደቱን ለመቀጠል የተያያዙ ክፍያዎችን ይከፍሉ ነበር። አሁን ግን የሚጨመረው ክፍያ አስተዳደሩ የሚፈጠሩትን ወጪዎች በእያንዳንዱ ተመዝጋቢ ላይ እንዲከፋፈሉ ይረዳል። ዋና ዋና ነጥቦች፦ የዲቪ 2027 መመዝገቢያ ጊዜ በ2025 ጥቅምት መጀመሪያ ሳምንት ይከፈታል፣ በአንድ ወር ጊዜ ውስጥ ይቆያል። ትክክለኛ ቀናት በፌዴራል ሬጂስተር እና በየአሜሪካ የዲቪ ፕሮግራም የመመዝገብ ድረ ገጽ ይገለጻሉ። ከተጠበቀ ጊዜ በኋላ የሚገቡ ማመዝገቢያዎች አይቀበሉም። በአንድ ሰው ሁለት ጊዜ መመዝገብም በቀጥታ ይወጣል። እንዲህ ያድርጉ፣ ክፍያውን ያዘጋጁ። በድር ላይ የሚቀበሉትን የክፍያ መንገድ ያረጋግጡ። እውነተኛ የመመዝገቢያ ማዕከል ብቻ ይጠቀሙ። አሁን ከአንድ ዶላር ክፍያ ጋር የተያያዘ የማጭበርበር አደጋ ይጨምራል። ቀደም ብለው ይዘጋጁ። አጭር ጊዜ ብቻ ይኖርላችሁ፣ ስለዚህ አትዘገዩ። ሰነዶችን ቀድሞ ይዘጋጁ። የግል መረጃዎች እና የፓስፖርት ፎቶ በቅድሚያ ተዘጋጁ። ከአንድ ዶላር በላይ ይገንዘቡ። ከተመረጡ በኋላ የቪዛ ማመልከቻ ክፍያ 330 የሕክምና ምርመራ እና ሌሎች ሰነዶች ወጪዎች አሉ። ችግሮች እና ተጽዕኖዎች አንድ ዶላር ብቻ ቢሆንም በኢንተርኔት ክፍያ አልተለመዱበት አካባቢ ያሉ ተመዝጋቢዎችን ይከብዳል። በተለይም በአፍሪካና በዝቅተኛ ገቢ ያላቸው አገሮች የሚኖር ችግኝነት ይበዛል። እንዲሁም የማጭ በርበር አደጋ በትልቅ ይጨምራል። የሐሰት ድረ ገጾች ወይም ከተጫዋቾች በላይ የሚጠይቁ ክፍያዎች ሊታዩ ይችላል። መዳረሻ ይህ አዲሱ አስተዳደር የዲቪ ሎተሪ በታሪክ የመጀመሪያ ጊዜ ለመመዝገብ ክፍያ እንዲኖር ያደርገዋል። ብዙ ሰዎች ለአንድ ዶላር ክፍያ ችግኝነት አያጋጥሟቸውም። ነገር ግን ይህ የሚያመለክተው ፕሮግራሙ በተሻለ አዲስ ሂደት እንዲቀጥል ነው። ተመዝጋቢዎች በቅድሚያ እንዲዘጋጁ፣ እውነተኛ መንገድ ብቻ እንዲጠቀሙ እና ማጭበርበርን እንዲቀርቡበት ጥንቃቄ አድርገው መሄድ አስፈላጊ ነው።